ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 16 2017 ዓ ም ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። የ24 ሰዓት የግንባር ሪፖርቶችን እንደዚሁ በዚህ መረጃ ጊዜ አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መረጃዎችና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተ ሀሳብ አስተያየቶቻችሁን ጥቆማ ዜና ጂሜል ዶት ኮም እንዲሁም ደግሞ በቴሌግራም በዋትሳፕ እያደርሳችሁ አብራችሁ እንድትቆዩ እና ላይክ፣ ሸር፣ ሰብስክራይብ እንዲሁም ደግሞ ለሌሎች ወዳጅ ዘመዶቻችሁ ቻናሉን በማስተዋወቅ አዳዲስና ወቅታዊ መረጃዎችን ሌሎችም እንዲያገኙ እንድታደርጉ በአክብሮት እየጠየኩኝ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 ፊት ለፊት የባንክ ጥበቃዎች እየተመለከቱ ይሄ ግታ ተፈጽሟል ብለዋል። ይህ ቦታው እንግዲህ ከላይ እንደተገለጸው ዲያስፖራ ከፍ ብሎ የሚገኝ ነው። ሰውየው ነጋዴ እንደሆነ ነው የተገለጸው። ይህንን በተመለከተ እንግዲህ በአካባቢው የ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 የምርመራ ቡድን እንዲዋቀርና እንዲሁም ደግሞ ጥናቱን እንዲያደርግ የምርመራ ውጤቱን ተከትሎ እርምጃ እንዲወሰድ፣ ሁለተኛ ቅድመ ሁኔታ። ሶስተኛ በፖለቲካ አመለካከታቸውና በማንነታቸው የታሰሩ እስረኞች፣ የታገቱ የተያዙ የፋኖ ቤተሰቦች በአስቸኳይ እንዲለቀቁና እንዲፈቱ። ሌላው በመሰረታዊ የአገልግሎት ተቋማት የቴሌኮሙኒኬሽን፣ የመብራት ኃይል፣ የውሃ፣ የባንክ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 የባለስልጣናትና እና የጥሩፍ ሰዎች በማህበራዊ ሚዲያዎቻቸው ይህንን ሲያሰራጩ ታይተዋል። የፈጠረው ጫናም ቀላል አይደለም። ዲፕሎማሲያዊ ጫናን። ሌላው ወደ ችሎት የሚወስደን መረጃ ነው። ወደ ችሎት ስንሄድ ነው ወገኔ ሲራክ እና እንዳሻው ማንደፍሮን ጨምሮ እነው የተባሉ የአማራ ተወላጆች እንዲታስረውም የነበሩ ናቸው። በኋላ በሁለት መቶ ሺህ ብር ዋስትና ወጥተው በፍርድ ቤት ውጭ ነው ከእስር ቤት ውጭ ነው የፍርድ ሁኔታውን እንዲከታተሉ የፍርድ ቤቱ ወስኖ የነበረ እና አሁን በውጭ ነው እየተከታተሉ የነበሩ ትላንትና በሌሉበት የዘጠኝ ዓመት ያንዳንዳቸው የእስራት ቅጣት ተፈርዶባቸዋል ተብሏል። ሌሎችም በተመለከተ የችሎት መረጃዎች እነተመስገን አስማማው ለግንቦት 29 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶባቸዋል። እነ ጋዜጠኛ ሀብታሙ መሐመድ ለመጋቢ ለግንቦት 21 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። የኋላ እሸት ዘነበ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 ከሌሎች ሀገራት ጋር ትግራይን ነፃ ሀገር ስለማድረግ አንዳንድ ጉዳዮችን ለመነጋገር ወደ ውጭ አመራ ቡድን አለ ነው እየተባለው። እንግዲህ ይህንን በተመለከተ ከህወሓት ባለስልጣናት ከፌደራል መንግስት ባለስልጣናትም ሆነ ከኤርትራ ባለስልጣናት ስለጉዳዩ የተባለ ነገር የለም። የመረጃ ምንጮች ይህንን ይፋ ያደረጉት ነው።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 ወደፊት ተጨማሪ መረጃዎች የሚወጡ ይሆናል። ሌሎች መረጃዎችን ሳቀርብ የጤና ባለሙያዎችን ሁኔታ የተመለከተ የ24 ሰዓት መረጃ ወደ እናንተ ላድስ። የጤና ጥበቃ ሚኒስቴር በሁሉም ተቋማት በሁሉም የሆስፒታሎች፣ ጤና ጣቢያዎች እንዲሁም ደግሞ የጤና ኮሌጆች እና ዩኒቨርስቲዎች ስራ ተጀምሯል፣ ብዙዎቹ ይቅርታ ጠይቀው ተመልሰዋል የሚል መግለጫ ሰጥቷል ጤና ጥበቃ ሚኒስቴር።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 ተጨማሪ የጤና ባለሙያዎች ትናንትና መሻሹን መታሰራቸውን እንደዚሁ መረጃዎች ገልጸዋል። እስከ ሁለት መቶ ደርሰዋል ተብሏል። የታሰሩት እንግዲህ እንደ ኢትዮ ፎከስ መረጃዎች። ይህንን ቁጥር በተመለከተ አምነስቲ ኢንተርናሽናል ከ212 በላይ የጤና ባለሙያዎች መታሰራቸውን ሲገልጽ፣ ፌዴራል ፖሊስ ደግሞ በመግለጫው 47 የሐኪሞችን ማሰሩን ገልጿል። በሁከትና ብጥብጥ ጠርጥሬን ያስኳቸው በሚል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 በአገው ምድር ክፍለ ጦር በፈጸማቸው የደፈጣ መደበኛ ውጊያዎች ድንገተኛ ጥቃቶችን ጨምሮ ከአርባ ስድስት በላይ መንግስት ወታደሮች በተለያዩ ግንባሮች በትላንትናው ዕለት ሙትና ቁስለኛ ስለመሆናቸው የወጡ መረጃዎች እያሳያሉ። ከዚህ ባሻገር እንደዚሁ በዚሁ አካባቢም የመንግስት የመረጃ ሰዎች ናቸው እየተባሉም እንደዚሁ በዳንግላ አካባቢም በፋኖ ተይዘው ስለመወሰዳቸው